ማህፀናችሁን የሚያማችሁ ልጆች የሚያሳክፋችሁ ጠረን ያላችሁ ፈሳሽ ያላችሁ ፈሳሽ ጠረን የሚያሳክካችሁ የሚያማችሁ ማህፀናችሁ ነው። እንደዚህ አይነት ልጆች ካላችሁ በመጀመሪያ የምትጠቀሙትን ፓንት በሙሉ ሰብስባችሁ ዝባና ጣሉ። ማጠብ ምናምን ማይንፋ ሰብስባችሁ ጣሉ። ፈሳሽ ምናምን የነካው ስለሆነ በቃ ሰብስባችሁ ጣሉ። እዚህ ሀገር እግዚአብሔር የተመሰገነ ይሁን ፓንት ርካሽ ነው። በአስር ብር ሶስት አራት ትገዛላችሁ። አዲስ ፓንት ግዙ። ከዛ ፎጣ ፎጣም ግዙ ፎጣ ትኩስ ውሃ አፍሉና፣ ውሃውን የምታፈሉበት ዕቃ ራሱ ንጹህ ይሁን። ኦኬ ላቬንደር ብላችሁ ሰርች አድርጉ፣ ታዩታላችሁ። እና ውሃውን አፍሉ። ንጹህ ፎጣ የገዛችሁትን ፎጣ በንጹህ ቃል አድርጉና የፈላውን ውሃ አድርጉበት። ፎጣውን ጫፉን ይዛችሁ ትኩሱን ወዲያው አንጠፍጥፉትና ሌላ ደረቅ ፎጣ ላይ አንጥፋችሁ፣ ይሄ የዘፈዘፋችሁትን ፎጣ ይሄ ላቬንደራው ለሁለት ጊዜ ይሆናል። ነስንሱት ቶሎ ነስሱት እና ሳይቀዘቅዝ ፎጣው ሁለት ቦታ እንደ ሞዴስ የጠፉት እና ሳይቀዘቅዝ እየጨሰ ፓንታችሁ ላይ አድርጉት። እንደ ሞዴስ ፓንታችሁ ላይ አድርጋችሁ ይህን ስራ ስጨርሱ ማዳ ቤት ያላችሁ እንዳትጠራችሁ፣ እንዳትንቀሳቀሱ ጭሱ በትክክል እንዲገባ ማለት ነው። ኢንፋሎጂ ለሁለት ሰዓት ያህል ተኙ። ከሁለት ሰዓት በኋላ አውጥታችሁ ዝባላ ጣሉ። ዛሬ እንዲህ ከተጠቀማችሁ ከነገ ወዲያ ትጠቀማላችሁ። እኔ ባንዴ ነው ብዙ ልጆች የተሻላቸው። በአንዴ በጣም ብዙ ልጆች ለብዙ ልጆች ልክ ያለው ባንዴ ነው የተሻላቸው፣ እና ማህጸናችሁ ለሚያማችሁ ለማያማችሁ ደግሞ በወር አንዴ እንደኔ ተጠቀም፣ በወር አንዴ እኔ ተጠቀማለሁ። ያ የምሬ ነው። ሰላም የእግዚአብሔር። ይሄ እኮ ቀልድ አይደለም። ማህጸን እኮ ቀላል ነገር አይደለም ሀቢብቲ። እኔ አንድ ልጅ ኢትዮጵያ ዲፖርት ላኳት፣ ሰዎቿ ታማ መዳን አልቻለችም፣ ማህጸኗት መሄድ አቅቷት ልትሞት ደርሳ የምትሄድ ቀን ነው። እኔ ማለት የላኩላት በጊዜ ስላልነገሩኝ ነው እና ማህፀኔን አሞኝ ምናምስለኝ እንደ ድንገት ገዝቼ ያስቀመጥኩት ነበረ። ና እቃ አዛኝ ወደ ኢትዮጵያ ልትሄድ ማለት ነው። ሲቲ ምናምን አዛኝ ረ ማህፀኔን አሞኝ ወደ ኢትዮጵያ ልት ሴቶች ሰዎች አለችኝ። ኮንትራት ናት እና በጣም ያዘንኩት ቀድሜ ባ ጥልትላት ና ይሻላት ስራዋን ትሰራ ነበር። አጠቃቀሙን ነግሬያት ትኬቷ ተቆርጦላታል። ኦኬ፣ ሌላ በሽታ እንዳታስይሽን ይሄ ነው። ታዚ እስቲ አረቦቹ ይጠቀማሉ። ማዳምሽን ጠይቂያት፣ ላቬንደር ምንድን ነው ጥቅሙ ምንድን ነው? ለእሺ ጠይቂያት። ዳጣ ዳጣ፣ አዎ እመቤቴን፣ ዳጣው አስተሳሰብሽን ከዚህ ጉንፋን የበለጠ ነው የሚያዛባው። አረጋሽ ስሙት። ዳጣ መሰለሽ፣ ገና ከፈት አርገሽ ስታሸቺ ማለት ነው። ከዚህ እንደዚህ መጣና እዚህ ጋር ቁጭ ነው የሚለው ስትበይው ልብሽ፣ ኩላሊትሽ፣ ጨጓራሽ እንዳለ ተነቃንቆ አይምሮሽን ይዘጋዋል። ካላስ በቃ ለሶስት ደቂቃ መስማት ሁሉ አትችም። ስለ ዳጣው እመቤቴን ዳጣው ዳጣ አይመስልሽ። ይሄ ዳጣ መሰለሽ፣ ሰባት እንጀራ በዳጣ ትጨርሻለሽ ዝም ብለሽ እንደዚህ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 ወዳጅነት በዘለለ ወደ ፍቅር ያመዘነ በመሆኑ የፍቅር ጥያቄ ያቀርብላታል። አብረን ብንሆን ምን ይመስልሻል? በቃ አንድ ላይ በፍቅር እንሆን ወድጅሽ አለው ብሎ ጥያቄ ሲያቀርብላት፣ ከጓደኝነታቸው ጀምሮ የቅዱስ ቤተሰቦች ልዩን በደንብ ያውቋታል። እንደውም የቅዱስ እናት ልዩ ለብሬክ ወደ አዲስ አበባ በምትመጣ ጊዜ በር ሁሉ የሰጧት ነበር። እንደዚህ ጊዜ እንደዚህ አድርግ ይሏት ነበረ። ልዩ ትምህርቷን ጨርሳ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 ደስተኛ እንደሆነች ለማስመሰል ትሞክራለች። ነገር ግን እንዳልሆነች እናውቅ ነበረ። አባቴ አስቸጋሪ ሰው ነበረ። ሁልጊዜ የሚጨቃጨቁ ይጣሉ ነበረ። እናም ለእሷ የሆነ ነገር በማድረግ ደስተኛ እንድትሆን ማድረግ ሳይሆን፣ የኔም ትልቁ ፍላጎት ሚስት አግብቼ እናቴ ከባሏ ልታገኝ ትፈልግ የነበረውን ክብር፣ ፍቅር፣ እንክብካቤ በማሳየት እሷ አመካ ስፈልግ ነበረ ያለው። ልዩ ወደ ህይወቱ ስትመጣ ይህንን ለማድረግ ለሱ ቀላል ነበረ። ቅዱስ ደስተኛ የሆነ ቤተሰብ ውስጥ አይደለም ያደገው። የዛም ፍርሃት አለበት። ትዳር እንደዛ ይመስለው ነበረ። ነገር ግን እናቱ በተቻላት መጠን ቅዱስ፣ ትዳር እንደዚህ አይደለም፣ ደስተኛ የሆኑ ሰዎች አሉ፣ ደስተኛ ማድረግ ትችላለህ ሚስትህን፣ እኛ እድለኞች ስላልሆንን እንጂ ብላ ትነግረው ነበረ ልጆች ምንም ቃለ መልስ የለውም። ኮመንት ላይ እንገናኝ። ቢን ፎር ደ ላስት ፋይቭ ይርስ ምናምን ኮመንት የሚባል ሹፌም አላውቅም። ላይቻመኝም ነው የምልህ እስኪ ዛሬ ኮመንታችሁ ሊው ይመችላችሁ። ወደ ቪዲዮ

ሰው ዞሮ ነው እናንተ የሚጎዳችሁ። እግዚአብሔርን ነው የምላለው። አታሽቃብጡ፣ ከእኔ ተማሩ። እኔ ከልቤ ነበር፣ እግዚአብሔር ያዬ ማይላፍ አመሰግናለሁ። የኔ ውድ የኔ ቆንጆ ቴንኪው ሶማች ክበሪልኝ የኔ ማሩ ኤንዲዬ ቴንኪው ሶማች እንዴ ስትታረቀኝ ማለት ነው። ይመችሽ። እንደዛ እኮ ነው። አሸንፊው እግዚአብሔርን አንቺ አይደል የሰጠሹ? አሸንፊው ግሎቭ ስጪና ታይምስ ፋይፍ አርግሽ አሸንፊው ቤታዬ አስያዝኩ እኮ ምን ላርግ በኋላ ደግሞ ቢያምረኝ ስማዝ ያዝ አሸንፊው ሀሲም ብዬ ነው እግዚአብሔርን ምን ላርግ ብዬ ነው ቤታዬ እንዴት ነሽ ጠፋሽ እኮ በሰላም ነው አረ ከፋሲካ ጋር ስታርቅኝ ብሎ ካረገችኝ ግን ግፍት ሰጠችኝ ይገርማል